የታጠቁ ኃይሎች የተሰጣቸውን የሰላም አማራጭ ተጠቅመው እንዲገቡና በአካባቢው ሰላም እንዲሰፍን ከመንግስት ጎን ተሰልፈው እንደሚሰሩ የእስቴ መካነኢየሱስ ከተማና አካባቢዋ ነዋሪዎች ተናገሩ። ከፍተኛ የመንግስት የሥራ ኃላፊዎች ከአካባቢው ህዝብ ጋር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አድርገዋል። አብዮት ከፋለ ተጨማሪ አለው። የሰላም እጦቱ የልማት ፕሮጀክቶች እንዳይቀጥሉ፣ ህዝቡ በነፃነት ተንቀሳቅሶ እንዳይሰራ፣ ማህበራዊ ተግባራትን እንዳይከውን ጫና ፈጥሮ መቆየቱን በእስቴ መካነ ኢየሱስ በተካሄደው ህዝባዊ የውይይት መድረክ ተሳታፊዎች ገልጸዋል። የታየውን አንጻራዊ ሰላም ዘላቂነት ለማረጋገጥ ታጥቀው ጫካ የገቡ ኃይሎች እንዲመለሱና ሰላም እንዲሰፍን የበኩላቸውን ኃላፊነት እንደሚወጡም ተናግረዋል። እንደ ወረዳም እንደ ዞንም እንዳርሶ አደርም እንደ ገበሬም በጣም ችግር ደርሶብናል። ብዙ ንብረት ወድሟል። እስከ ህይወትም ብዙዎች ወንድሞቻችን አልቀዋል። ፈጣሪ አምላክ በዚህ ብቃ። ትምህርት ተምሮ የነበሩ ልጆች ቁስሮ ረስተዋል ረስተዋል እና ስለዚህ ያለው ህብረተሰቡን እናንተ ተባብረን ነገሩን ወደ ሰላም መልሰን ልጆቻችንም የሚማሩበት ስልት ቢፈጠር ልነ ነው። ስለ ተሰጠኛ አመሰግናለሁ። ህዝባችን አንድና ሁለት የኔ ወንድም የአንተ ልጅ የኔ የአክስቴ ልጅ ነው፣ ይወጣ እየመከርን እናስገባ ይው እንዲሰብሰብ ስንል ሰላም ስናገኝ በጣም አሪፍ ነው። ልማቱንም እንዲሰብሰብ ብለን እናለመዋለን። ይምጡና ይወዳደሩ ቢሮውን ያዙልና፣ አይምቱን አይግደሉነ። ማንን ነው እየገደሉት ያሉ? ማንም ብለው ነው የተነሱ? በየጓሮ በየማጀቱ ነው እንዲ ነፃ ውጭ የሚወጠው አይደለም። በየደጃፍ በየጓሮ ነው ወይ መስርተ ነፃ የምታወጣኝ። ስለዚህ በዚህ ተመካክረን እኛ ተመካክረን እነዚህ ልጆች የቀሩት ልጆች ያሁን ቀደሙ ይብቃን። አሁን ቀደም የሞቱት የሞቱብን ይበቃናል። እናስገባ በያልገው ስር እየተኛን የከረምነው አሁን እዚህ ያሰባሰበና ምላክ እግዚአብሔር የተመሰገነ ይሁን ብላችሁ ስቲ እንደዚህ ልጅ አሁን የእግዚአብሔር ፈቃዱ ሁኖ ይህን ሰላም ሰጥቶናል። አሁንም ጨርሶ ሰላም እንድናገኝ እንደሚባለው በየገጠሩም ያለነው በከተማም ያለ ነው። እባካችሁ ስለ እግዚአብሔር መረን እንደተባለው መረን ጥብቅ ብለን እባካችሁ ግቡልን። እባካችሁ ተው፣ በቃችሁ በሚለው ሁላችንም እጃችን አንድ አድርገን ልባችንም አንድ አድርገን ከዚህ ወንድምን ከማባረር በየቤቱ ከመግባት ይህንም አንድ ላይ ሆነን ሰላም ፈጥረን አገራችን ሰላም እንድናደርግ እግዚአብሔር ሰላሙን ይስጠን። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔም የእስቴና መካነ ኢየሱስ ነዋሪዎች ከመቼውም በላይ ለዘላቂ ሰላማቸው ተደራጅተው ተሳትፎ እንዲያደርጉ አሳስበዋል። አሁንም በጫካ ያሉ ህዝባችን በሰላም ውሎ እንዳይገባ የመማር ማስተማር ሂደቱ እንዲስተጓጎል የጥፋትን ዓላማ ይዘው የሚዘሩ ጽንፈኛ ኃይሉን ሁሉም የልዩ ልዩ የህብረተሰብ አካላት የሰላሙ ባለቤት በመሆን ተደራጅቶ የሰላምን ምንነት ተገንዝቦ ሰላም ከሌለ ሌላ ነገር የለም ብሎ በማመን የራሱን ሰላም በእጁ ማስገባትና ጽንፈኛ ኃይሉን በአመለካከት አንፈልግህም፣ ሰላም ያስፈልገናል፣ ልጆቻችን እንዲማሩ እንፈልጋለን ነግደን አርሰን መበልጸግ እንፈልጋለን የእርስ በርስ መገዳደል ሊበቃን ይገባል ብላችሁ አቋም እንድትይዙ መልእክት ለማስተላለፍ ነው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤርጋሽ ሳይ በበኩላቸው መንግስት የጀመራቸው ሁሉን አቀፍ የለውጥ ስራዎች ውጤታማ እንዲሆኑ ህዝቡ ሰላሙን ለማስጠበቅና ታጥቀው ጫካ የገባ ኃይሎችን ለመመለስ ጥረት እንዲያደርግ ጥሪ አቅርበዋል። የመጀመሪያው አማራጫችን ሰላም ነው። የመጨረሻው አማራጫችን ሰላም ነው። ሰላምን ለማስፈን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት ሰራተኞች፣ አርሶ አደሮች፣ ወጣቶች፣ እናቶች፣ ሴቶች ህዝቡን ያሰቃዩ የበደሉ የህዝቡን መከራና ስቃይ ያስቀጠሉ ጽንፈኞችን ለአንዴና ለመጨረሻ ጊዜ አማራጭ ተሰጥቶት ወደ መንግስት እንዲመጣ ወደ ህዝብ እንዲመጣ ማድረግ የግድ ይላል። ምክንያቱም ህዝብ ተበድሎ ይቅር ይላል፣ መንግስት ተበድሎ ይቅር ይላል። መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። መንግስትና ህዝብ የበደለውን ይቅር ብሎ ምረት የሚጠይቅ ምረት የሚሰጥ ስለሆነ ጫካ የወጡትን ሽፍቶች የሸለቆ ዳኞች መክራችሁ ዘክራችሁ አስገቡ። በተሳታፊዎች የተነሱ የማዳበሪያ አቅርቦት፣ የመሠረተ ልማትና ሌሎች ጥያቄዎች አፋጣኝ ምላሽ እንዲያገኙ ከአካባቢው አስተዳደርና ከጸጥታ አካላት ጋር በቅንጅት ርብርብ እንደሚደረግም አቶ ይርጋ ገልጸዋል።